ሀና ከአባቷ ጋር የተቀበለችውን መረጃ ለወይዘሮ ሜላ ሰጠቻትኝ። እርግብ በድጋሜ እንግዲህ ተምቹ ጋር ደወለች። ተምቹ ከውጭ እንደመጣ ስለሆነ እሷ የምታውቀው እንዳግዛት ወደ ውጭ ሀገር ከሀገር እንዳስወጣ ስለፈለገች በድጋሜ ደወለችለተኝ ግን ምንም አይነት ነገር ላግዝሽ አልችልም ይላታል ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ባ ያላችሁበት የአለም ዳርቻ ይብዛልኝ። ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እንዴት ናችሁ? ተወዳጁ ኖላዊ ድራማ ይዤላችሁ መጥቻለሁ። እስከ መጨረሻው ቪዲዮውን ማየት እንዳትረሱ፣ ቤተሰብ ያሉናችሁ ሰብስክራይብ ያደረጋችሁ ቤተሰቦች ደግሞ ላይክ ሸር እያደረጋችሁ አበረታቱኝ። ስለምታበረታቱኝም በዚሁ አጋጣሚ በጣም ነው የማመሰግነው። እንግዲህ ወይዘሮ ሜላት መረጃውን ከተቀበለች በኋላ ባዩሽ ጋር ተደውላት ና ባዩሽ እንደምት ፈልጋት ና ወደ እሷ እንድት መጣ ታደርጋታለች ማለት ነው። ባዩሽም ስልኩን አንስታ በቁጣውና የምትናገረው ሁሉ አታውቅም። ለምን ደወለች? ለምንፈለግሽኛ? አይመቸኝም፣ አልኩኛ፣ አይመቸኝም ነው ሶሪ፣ ባንገት ካልወለቀት ያለሽ አንቺ ደግሞ እያለች የተመሳጨች ነው። ያው እንዳስታወሰች ስለማታውቅ የምትፈልገውን ነገር ትናገራለች ማለት ነው። እንግዲህ እርግብ ያረፈችባት ልጅም እንግዲህ እየተጠራጠረቻት ነው ያለችው። እርግብን ምን እያደረገች ነው፣ ምንድን ነው እየሰራች ያለችው፣ ምን አድርጋ ነው የሚለው ነገር እያጠራጠራት ነው ያለው አንቺ መናገር ባችም እደርስበታለው እያለች እንግዲህ እርግብ ያለችበት ሁኔታ ከባድ ነው። በዚህ በኩል አክስቷ ፖሊሶች ፈልጓታን ያለችበት ቤትም ሳስበው እሷም ድብቁን አለች ወርቁ በእጇ ስለሆነ ወርቁ እንዳይያዝባት ወይም እንዳይሰረቅባት መሰለኝ። ሁሉን ነገር ደብቃ ነው ያለችው። ልጅሷ ደግሞ እንግዲህ ለምንድን ነው እንደዚህ የምትጨናነቂው? ወይ ተናገር፣ ያለዛ ደግሞ ከእኔ ፊት አስመሰኝ እንጂ እንደዚህ ከፍቶሽ ወይም ደብሮሽ እየተጨናነቅሽ ማየት አልፈልግም ትላታለች ማለት ነው። እሺ በጣም ይቅርታ ብላ ትመለስላታለች። እንግዲህ ወይዘሮ ሜላትም ወደ ወይዘሮ ባዩሽ ከደወለችላት በኋላ ወይዘሮ ባይሽ ትመጣለች። እንግዲህ ምሳ ምናምን ከበሉ በኋላ ቡና እንድታፈላልሽ እየጠየኩ እያዘዝኳት ነበር ስትላትኝ፣ እሷም ያው በቁጣ ሁና ቡና የሚጠጣበትን ሰዓት አንቺ እንድትነግሪኝ አንችሎት መክሬ ነው እንደትላታለች። በቃ ለማንኛውም የፈለግሽበትን ለምን ምን ልትገኝ እንደፈለግሽ በግልጽ ተናገሪ ትላለች ማለት ነው። በቸኮለ ሁና እንግዲህ ሁሉም ነገር እንዳስታወሰች እና ባላስታወስ ይሻል ነበረ፣ ምክንያቱም ያመንኩ ሰለከዳ ትላታለች። ምን ላሷም ትደነግጣለች። እንግዲህ ስራ ያለበት ከባድ ነው እና ምን አስታወሽ? ምንድን ነው ታስታወሹ? ስታት ሁሉም ነገር እንዳስታወሰች ትነግራታለች። እንደ መታቻትን እርግብ የወንድሟ ልጅ እንደሆነችም በቃ ሁሉንም ነገር እንዳስታወስኩ ትላታለች። እና ለፖሊስ ተናገሪ አስይዤኝ ትላታለች። እኔ ብዙ ነገር አሳልፈናል፣ ለፖሊስ አልሰጥሽም። እኔ የምፈልገው ወርቄን ነው፣ ወርቅን መልሽ እንዴ ትላታለች። እኔ ወርቅ የሚባል ነገር አላየሁም ትላለች። እንዴት አላየሁም ትያለሽ? ወርቁን መልሽ ትላታለች ማለት ነው። እንግዲህ እሷም ወርቁን ማግኘት ትፈልጋለች ከእርግም ማለት ነው። ወርቁ መውሰድ ትፈልጋለች ያልተሳካላትም እንጂ እንግዲህ ወይዘሮ ሜላትም እንዴት አላውቅም ትያለች። ስታያትኝ እኔንም አንቺንም እርግብ ሸውዳ እናለች። ወርቅ የሚባል እኔ አላውቅም። ከፈለግሽ ለፖሊስ ተናገሪ አስይዤ አሳስሪ ትላት እና በቁጣ ሁና ወታት ትሄዳለች ማለት ነው። ስለመናገር እኔ እዚህ ላይ በራሴ አስተሳሰብ ወይዘሮ ሜላት ስህተት ሰርታለች ብዬሽ ነው የማስበው። ለፖሊስ አሳልፋ መስጠት እያለባት ግን ልታሳስራት ፈቃደኛ አይደለችም ማለት ነው። ያሳለፍነው ጊዜ አስቤ ተዋለሁ እያለች ነው። እንግዲህ ወይዘሮ ባዩሽን ከወጣች በኋላ ለጋርዶ ወይም ለአጋዧ ሰውዬ ለሱ ደውላ እንግዲህ ጠንከር ያለ ስራ አለ እና ደመወዙም የሚከፈለው ብርም ጠቀም ያለ ብር እንደሆነ ትነግረዋለች ማለት ነው። ይኸው እንግዲህ በራሷ ጊዜ ወይዘሮ ሜላት ልጆቿን፣ ቤተሰቦቿን እንዳታጣ እየፈራው ነው። ባዩሽ የጀመረችን ነገር ወደኋላ ኋላ ሚባል አታውቅም። ታስገድላትም ትችላለች። እርግብም እንግዲህ በድጋሚ ትደውሉ እና ተምቹን እንገናኝ ትለዋለች ማለት ነው። ከተገናኙም በኋላ ተምቹን እንድታግዘኝ እፈልጋለሁ ትለዋለች። እኔ አልችልም አቅሜን ማቀውን ነኝ ሲላት፣ አይ ወደ ውጭ መሄዱን አይደለም ግን፣ ወይዘሮ ሜላስ ቤት ሄደ ያለውን ሁኔታ እንድታጠራልኝ እፈልጋለሁ ትለዋለች ማለት ነው። በፍጹም ናደርገው አልችልም። ምክንያት ምንድነው ስትለው፣ ምክንያት የአንቺ ተባባሪ አድርገው ሊያስይዙኝ ይችላሉ። ሌላስ ምክንያት አለ አለቻው። ምክንያት አለ ይንገረኝ ስትለው፣ መናገር አልችልም ግን ምክንያት አለኝ እላታለሁ ማለት ነው። እሷን በነደት ሆና እንግዲህ ለምን አያግዘኝም? ለምን አይረዳኝም ብላ ሌላ የምትፈልገው ነገር ካለች ላግዝ ይችላሉ ሲያትኝ መጀመሪያ እግዘኛል ኮን ሳታግዘኝ ደግሞ ሌላ ልጨምር እንዴት ነና፣ በቁጣ ሆናት ትሄዳለች ማለት ነው። እንግዲህ ያረፈችባት ልጅም ምን እየሰራች ነው? ምን እያደረገች ነው? እያለች ማለት ነው። እሷም ትደርሳለች እንግዲህ ወደ ቤት በቁጣ ሁና ተናደነ የምትሄደው ከዛ ከሄደችም በኋላ ልጅቷም ተጠራጥራታለች የሆነ ነገር እንደደበቀች ነው የሆነ ነገር እያረገች እንዳለች ልጅቷ ተጠራጥራታለች ማለት ነው። ጥርጣሬ ውስጥ ናት ያለችው፣ ግን ምንም አይነት ነገር ማግኘት አልቻለችም። ሀንዬንም እንግዲህ ወላጅ አባቷ ቁጭ ብላት ያዋራታን ማለት ነው። ማንጋ የመሆን ፍላጎታለሽ እኛ ጋር ለምን እኛ ጋር አትሆኝም ለማለት ፈልጎ፣ እሷ ደግሞ የፈለገ ቢሆን አባቴን ትቼ እናንተ ጋር መሆን አልችልም፣ እናቴ ወደ ራሷ እስከምትመለስ እስክትረጋጋ ነው እንጂ አባቴ ጋ ነው መኖር የምችለው በፍጹም እናንተ ጋር አልሆንም ትለዋለች ማለት ነው። እሷንም እንደዛ ካናገረ በኋላ አቶ ኖላዊ ቤት ይሄዳል ማለት ነው። አቶ ኖላዊ ቤት ሄዶ ሰላምታ ከተቀያዩ ከተለዋወጡ በኋላም እንግዲህ ስለ ሀና እና ስለ እርሰው ማወቅ ፈልጋለሁ ይለዋል። እንግዲህ ያገኘት የተጫዋወቱ እንዴት እንደተገናኙ ሀናን እንዴት እንዳገኛት እንዴት እንዳገኛት እና የአቶ ኖላዊን ህይወትም እንዴ ነግረው የጠየቀው አማራጭ ነው እሱ ነው ያጫወተው። ያለ እንግዲህ እርግብዬ አከፋፋትኝ ወይዘሮ ባይሽ ጋር ትደውላለች ማለት ነው። አማራጭ ስታጣ ሚያገዛት አጣች። እንግዲህ ወርቁን ሸጣው እንዲካፈሉ ፈልጋ ይመስለኛል። ስደውላትኝ የት ነሽ እናትሽ ወዲህ ብትገቢ አታመልጪኝም እያለ ባይሽን ትፎክራለች። እንግዲህ እንገናኝ ተባብለው ተቃጣጥረው፣ እሷም ተምቹ ጋር ደውላ ተምቹን እንድትገኝ እንድታገኝ ማግኘት ማለት ማግኘት እንደፈለገች ትነግረዋለች እሱም እሺ ብሎ ይገናኛሉ ማለት ነው። ከተገናኙ በኋላ እንግዲህ የተፈጠረው ሌላም ማምነው ሰው የለኝም እና ባዩሽ ጋር እንደምትሄድበት ሞት እንኳን ያው እውነታው እሷ እንደገደለቻት እንዳያውቅላት ስለፈለገች ለሱ ነግራው እና ወርቋንም ለሱ አሳልፋ ከአንተ ውጭ ማምነው ሰው የለኝም ቶሎም መለሳለሁ ብላ ሰጥተው ትሄዳለች። እንግዲህ ወርቋን ከሄደች በኋላም እንግዲህ እየጠበቀችው ነገር ከባድ ነው ወይዘሮ ባዩሽ ወርቁን አንስታት የምን ወርቅ ነው ላየሁም ስትል እንደዛ ከሆነ ብላ ሽጉጥ አንስታ ትደቅንባት አለች፣ ግንባሯ አለች ማለት ግንባሯን ብላ ትገላታለ። ብዬን ማስበው እንግዲህ ወይም እሷን እሺ ብላ ካላምንችላትኝ ባዩሽ ወደ ወደኋላ የምትመለስ ሰው አይደለችም። ወይዘሮ ሜላትም ትልቅ ጥፋታ ጥፍታለች፣ ከስከ ዛሬው የባሰ ጥፋት ማለት ነው። ማስያዝ ነበረባት፣ የእጇን ማግኘት ነበረባት ባዩሽ እያስባለሁኝ። የዛሬ ቆይታችን ይሄን ይመስላል። ቪዲዮን እስከ መጨረሻው ስለምታዩልኝ እጅግ በጣም አመሰግነው ሰላማችሁ ብዝት ብዝዝት ይበል። በክርስቶስም መልካም ጊዜ ይሆንላችሁ። ግን በፍቃደኝነት ማለት ነው። ቪዲዮን እስከ መጨረሻ ያያችሁ እየተከታተላችሁ፣ ይህን ድምጽ የእኔ እስከ መጨረሻ አዳምጣችሁ፣ ይህን ድምጽ የሰማችሁ ሁሉ ክፉ አይንካችሁ፣ ክፉ አይንካችሁ፣ ክፉ አይንካችሁ። ሁሌ ሰላም ነው። እወዳችኋለሁ መልካም ጊዜ ይሆነላችሁ። ላይ ባልገባ ብታይሉ ደስ ይለኛል ብዬ ነው።